የኤችአይቪ ኤድስ ስርጭት አስጊ ደረጃ ላይ መድረሱን ተከትሎ በደብረ ብርሃን ከተማ የሚገኙ ቫይረሱ በደማቸው የሚገኝባቸው ወገኖች ተሰባስበው ከከተማ አስተዳደሩ ጋር በመተባበር አንድ ማኅበርን አቋቋሙ። የማኅበሩ ዓላማም የቫይረሱን ስርጭት መግታትና ሕሙማንን ማገዝ ነበር። ይህ ማኅበር ዛሬ ላይ 20 ዓመታትን ያስቆጠረው አዲስ ምዕራፍ በጎ አድራጎት ማኅበር ነው። ማኅበሩ በ20 ዓመታት ጉዞ ውስጥ በርካታ ኤች አይ ቪ ኤድስ በደማቸው የሚገኙ ወገኖች በምርመራ ራሳቸውን አውቀው መድኃኒት እንዲከታተሉ በኢኮኖሚም ራሳቸውን እንዲችሉ ሲያበረታታና ሲያግዝ ቆይቷል። ይህንም በማድረግ በርካታ ቤተሰብን ከመበተንም ታድጓል። አዲስ ምዕራፍ እንግዲህ እስካሁን 20 ዓመታት ሲጓዝ በርካታ ስራዎችን ሰርቷል። ኤች አይ ቪ መከላከልን መቆጣጠርንና ማህበረሰቡን ማንቃትና ማስተማር ላይ ሲሰራ የቆየ ነው። ዋነኛ ስራው ኤች አይ ቪ መከላከል ይሆናል። ኤች አይቪን ማህበረሰቡ በኤች አይ ቪ እንዳያዝ ያደርጋል። መሰረታዊ ነገሮች ላይ ተመርኩዞ አገልግሎቶችን ለተፈናቃይ አዋቂ እና ወጣት ሴቶች አገልግሎቱን ተደራሽ እያደረገ ነው ማለት ነው። ማለትም በኤች አይ ቪ በጾታዊና ስነ ተዋልዶ አገልግሎት፣ በአእምሮ ጤና አገልግሎት እንዲሁም ጾታዊ ጥቃትን በመከላከል እነዚህ አራት ቴማቲክ ሄራዎች ናቸው በዋናነት እየሰራንባቸው የምንገኙት። ተፈናቃይ ወገኖችም ያሉበት ሁኔታ ለተለያዩ ጾታዊ ጥቃቶች አጋላጭ ነው። ከዚህ ሲያልፍ ደግሞ ለሚደርስባቸው ችግሮች ምላሽ ለማግኘት ያሉበት ሁኔታ ምቹ ባለመሆኑ ለተደራራቢ ጉዳቶች ሲዳረጉም ይስተዋላል። የሚኖሩበትን ሁኔታ አይታችሁት ከሆነ ከ1ሺ ከ2ሺ ሰው በላይ አንድ አዳራሽ ውስጥ ነው የሚያድረውና ልብስ እንኳን የሚቀይሩበት ምቹ ሁኔታ የላቸውም። ለሴቶችም፣ ለህፃናትም እና እድሜያቸው ዝቅተኛ የሆኑ ህፃናት ጥቃት እየደረሰባቸው ነው። በዛ ምክንያት ማለት ነው እና ያለ እድሜ ጋብቻ ማለት የሚገርመው እዛው ካምፕ ላይ ይህም ከጥቃት አንዱ ስለሆነ ምቹ ሁኔታ ስላልተፈጠረላቸው ተጋላጭ ናቸው። እኛ እንዲያውም ሪፖርቱ ትንሽ ነው የሚል ግምገማ ነው ያለን። እነዚህ ማህበረሰብ ከተለያዩ አካባቢ ሲፈናቀሉ ሀብትና ንብረታቸውን አጥተው ነው የመጡት። ማህበራዊ ህይወታቸውን አጥተው ነው የመጡት። ይሄ ሁሉ ተደማምሮ ለኢኮኖሚ ችግርን ያጋልጣቸዋል ማለት ነው። ስለዚህ ዕለታዊ ወጫቸውን ለመሸፈን ወደ ትራንዛክሽናል ሴክስ የምንለው ወደ ሴክስ ወርከርነት ሴቶች ሴቶቻችን የመግባት እድል ሰፊ ነው ተብሎ ይታሰባል። እነዚህ ነገሮች ሁሉ ተደማምረው እንደ ሪስክ ፋክተር የሆኑና ሴት እህቶቻችን ለኤች አይ ቪ እና ለተለያዩ ለአባላዘር በሽታዎች ተጋላጭነታቸው ሰፊ ነው ተብሎ ስለሚታሰብ ይህ ፕሮጀክት በጣም አንገብጋቢና ወሳኝ ነው ማለት ነው። ተፈናቃዮቹ የሚገኙበት መጠለያዎች በቂ ካለመሆናቸው ባለፈ በዕድሜም ሆነ በጾታ የተለየ ባለመሆኑ ለጾታዊ ጥቃትና ተያያዥ የጤና እክሎች ያለው ተጋላጭነት የሰፋ ነው። ግቢውም ቦታውም አንድ ላይ ስለሆነ በጣም ከባድ ነው። ችግሮቹ ይሄ ነው ማለት አይቻልም። ማኅበረሰቡ በአንድ መጠለያ ላይ ተጠራቅሞ ነው ያለው ማለት በአንድ ላይ የማደሪያ ቦታም የተለየ አይደለም። የሚኖሩበትም አሁን ለምሳሌ አንዲት ሴት ልጅ ልብስ መቀየሪያው ምናምን ሁላ የተለየ አይደለም። እዚህ ካምፕ ማለት ነው እሱ እሱ አጋላጭ ነው። ከዛ ወጣቶችም ምናምን ብዙ ናቸው። እንደዚህም ሆኖ ያው አጋላጭ ነገሮች ብዙ አሉ። የተለያየ ማህበረሰብ ስላለ ቦታም የተለየ ስላለ አይደለ ማለት ነው። እዚህ ከምንኖርበት አንጻር ለኤች አይ ቪ አንድ ቢላ ይሄ መንደርተኛው ይሄ የምታዩት አካባቢ አንድ ቢላ እኔ ከትፌ ስጨርስ እሷ እሷ ከትፋ ስጨርስ እሷ እንደዚህ እየተባለ ስለሆነ ኑሯችን በቂ ሙሉ እቃ ስለሌላን በዚህ መንገድ ለኤች አይቪ በጣም በስፋት ተጋላጭ ነን ወንድም ሴቱን በአንድ ላይ ነው የምንኖረው ለፆታዊ ጥቃት ደግሞ በጣም ከፍተኛ የጎላ ተጋላጭነትን ያስከትላል በፆታዊ ጥቃት አማካኝነት ደግሞ የኤች አይቪ የአባላ ዘርና የተለያዩ ያልተፈለጉ እርግዝናዎች የመጋለጥ እድላችን ሴቶች በጣም ሰፊ ነውና ይሄ ድርጅት በዚህ ዙሪያ በጣም መልካሙን ነገር ይዞልን መጥቷል ብዬ አስባለሁኝ። በጎ አድራጎት ማኅበሩ ከቪቪ ሄልዝ ኬር ባገኘው የገንዘብ ድጋፍ የኤች አይቪ ምርመራና የመድኃኒት አገልግሎትም እንዲያገኙ እያደረገ ነው። የኤች አይቪ ምርመራ አገልግሎት እየሰጠ እንገኛለን። በዚህም በጣም ወደ 18 የሚደርስ ኬዝ አግኝተናል ወይም ደግሞ ኤች አይ ፖዘቲቭ አግኝተናል ማለት ነው። ስለዚህ እነዚህ 18ቱ ኤች አይ ፖዘቲቭ ወይም ደግሞ ቫይረሱ በደማቸው የተገኘባቸው አባላት አሁን መድኃኒታቸውን በአግባቡ ጀምረው ወኛ በኩልም ድጋፍና ክትትል በጤና ተቋማትም ድጋፍና ክትትል ሳይለያቸው መድኃኒታቸውን በአግባቡ እየወሰዱ ተጋላጭ ናቸው ተብሎ የታሰቡትን አባላት የአባላት ዘር በሽታ ምርመራም ይደረጋል። ስለዚህ እስካሁንም ለይተን አገልግሎትን እያገኙ ሕክምና ያምሮ ጤና አገልግሎትም እያገኙ የስነ ልቦና ድጋፍ እያገኙ ያሉበት ሁኔታ ለ ማለት ነው። ስነ ተዋልዶ አገልግሎትም ሌላኛው ትኩረት ዘርፋችን ነው። ስለዚህ እዚህ ላይም አጠቃላይ መረጃዎችን በማድረስ በአቻላቻና በተለያዩ መድረክ ላይ ቅድም እንዳልኳችሁ ግንዛቤ መፍጠር እየሰራ ነው። ለምሳሌ በስነ ተዋልዶ ረገድ የቤተሰብ ምጣኔም በተመለከተ በአቻላቻም በመድረክም የተለያዩ መረጃዎችን እየሰጠን እያስተማረን እንገኛለን። ከዛ ባለፈ ደግሞ አማራጮች ነው የቤተሰብ ምጣኔ አማራጮች እናሳያለን። አሁን ባቻላቻ ውይይት የሰልፍ ቴስት የሚባል የኤችአይቪ ምርመራ አለ። በዛ ምርመራ ሁሉም ግንዛቤ ከተፈጠረለት በኋላ በሰልፍ ቴስቱ ፖዚቲቭ የሆኑ ሰዎች ወደ ጤና ተቋም በመሄድ እንደገና ምርመራ እንዲያደርጉ የተደረገበት ሁኔታ አለ። ለዛም በዚህ አጋጣሚ ኤች አይ ቪ ኤድስ በደማቸው ውስጥ የተገኘባቸው ሰዎች ሁሉ አለ አሁን ይሄ አቻላቻ ውይይት መድረኩ ከተመቻቸ በኋላ እነሱም ሰዎች በቀጥታ ሕክምናውን እንዲወስዱ ሕክምና አገልግሎት የሚሰጥበት አካባቢ ላይ ወስደው ሕክምና አገልግሎት ሁሉ ጀምረዋል። አሁን ይሄ ማህበር በዚህ ደረጃ ተሰባስቦ አርአያ የሚሆን ሰው እንደዚህ አይነት ነገር ሲሆን ራሱ እንዲረዳ የመፈለግ አይነት ዝንባሌ ነው እንጂ ያለው ከራስ አልፈን ለሌሎች ወገኖች እንደርሳለን የሚል ኮሚትመንት ይዘው በዚህ ደረጃ ላይ በመምጣቱ በጣም ትልቅ ነገር ነው ያለው። በእኛው በጤና ዘርፍ እነዚህ ያነሳናቸው በዋናነት እንደ ጤና በባለቤትነት ይዘናቸው የምንሰራቸው ተግባሮች ናቸው። በዚህ እነዚህን ነገሮች ከጎናችን ሆነው አቅም ኖሯቸው በዚህ ደረጃ እንደግፋለን ብለው በመምጣታቸው እኛም በጣም ደስተኞች ነን። ተፈናቃዮቹ ቀደም ሲል የደረሰባቸውን ችግር እና አሁንም ያሉበትን ሁኔታ በማንሰላሰል ለስነ ልቦና ጫና አለፍ ሲልም ደግሞ ለአእምሮ ጤና ችግር የመጋለጥ እድላቸው የሰፋ ነው። ታገሬ የተወጣ ስምንት በተሰብ ሆኜ ነው የወጣሁት። ስምንት በተሰብ ሆኜ ተወጣ አባቴን አዝዬ ነው የወጣሁት። በቃ አንጎላችን ጭንቅላታችን ተናግቷ። ለብቻዬ ትህድ እያወራሁ እየተነጋገርኩ በቃ ዴና ዋላቸው ዴና ደራችሁ ለማለትም እንኳን ችሎታ የለኝም። የአእምሮ ጭንቀት በብዙዎቻቸው ላይ አለ። ንብረታቸውን አጥተዋል። ቤተሰባቸውን አጥተዋል። ቤታቸው ተቃጥሏል። ይሄ ሁሉ ነገር ሲታይ ሕክምና የሚያስፈልጋቸውን ሕክምና እያደረገ፣ የምክር አገልግሎት የሚያስፈልጋቸውን የምክር አገልግሎት እየሰጠ ይሄንን ድጋፍ እያደረገለን ይገኛል። ከቤተሰብ ከቅርብ ዘመድ ያጣ ነው አብዛኛው። አብዛኛው ወይ ልጁን አጥቷል፣ ወይ እናቱን አጥቷል፣ ወይ ወንድሙን አጥቷል። ያለ ፕላስ ደግሞ እዚህ ጋር አኗኗራችን እጅግ በጣም የሚያሳዝን ነው። የባህሪ ለውጥ አለ። ብቻቸውን የሚነጋገሩ አሉ። አሁን ብቻቸውን ሲሄዱ አንዴ ጭንቅላታቸውን ይነካሉ፣ አንዴ እጃቸውን የማወራጨት የተለያየ ምልክት እንዲህ ሰው ዝም ብለህ ስታየው፣ ሌላው ደግሞ ብቻውን ቁጭ የሚላለ አሁን ከሰው ተለይቶ ከሰውም ሳይቀየጥ ብቻውን ቁጭ ብሎ የሚሉ በተለይ አዛውንቶችና እናቶች ላይ እንዲህ አይነት ጭንቀትና ችግር በከፍተኛ ሁኔታ እየታየ ነው። እኔ እንኳ በእኔ እድሜ ብዙ ነገሮችን አጥቻለሁ። ቤተሰቦቼን አጥቻለውኝ ቢያንስ እዛ ጋር ብዙ ነገር አለና አሁን እዚህ የሚኖረው ሰው ሁሉ አምሮ ትክክል ነው በትክክል እየኖረ ነው ተብሎ አይታሰብምና አሁን ላይ ካምፕ እዚህ ካምፕ ውስጥ የሚታየው ተስፋ መቁረጥ አለ። በጣም ከባድ ነው። እዛ ደግሞ ጥለነው የመጣ ነውን ማሰብ አይደለም ቀርቶ ማስተዋል በቻልን ቁጥር በጣም ከባር ነው። ስሜቱ በጣም ነው የሚያበሳጨው። በተለይ በተለይ በሴቶች ላይ ልጄን ምን ላብላው እያለች አንድ እናት ስትብከነከንና በጣም ከአቅም በላይ ስትጨናነቅ ነው የምትውለው እና በዛን ሰዓት ለአእምሮ ሕመሟን ብዙ ተጋላጭ ናቸው። ሶስተኛው ያው የአእምሮ ጤና አገልግሎት ሌላኛው ሶስተኛው ስራችን ነው። ይሄ በባለሙያዎች በሳይካትሪስት እና ሳይ ካውንስሊንግ ሳይኮሎጂ በተመረቁ ባለሙያዎች አብሮ ማህበሩ ከተለያዩ ጤና ተቋማት ላይ መልምሎ በወለታ እያሰራች ያሉ ባለሙያዎች አሉ። ስለዚህ ሳይንሳዊ መንገዱን በጠበቀ መልኩ ስክሪን አውት እያደረግን የበለጠ ተጎጂ የሆኑትን ቅድሚያ የሚያስፈልጋቸውን እየለይን እሱም እየተከናወነበት ያለው ሁኔታ አለ። የመጨረሻው ደግሞ ጾታዊ ጥቃት መከላከል ነው። ይሄ በዋናነት ግንዛቤ ማስጨበጫ ስራ ላይ በጣም እንሰራዋለን። ሴቶች ብቁ እንዲሆኑ መረጃው እንዲኖራቸው አስቀድሞ እንዴት መከላከል እንዳለባቸው እና ከደረሰባቸውም ሪፖርት የማድረጊያው ፕሮሰሱን መካኒዝሙን በእኛ የአቻ ትምህርት ሰጪዎች ትምህርቱ እየተሰጣቸው ይገኛል ማለት ነው። አሁን አሁን ለተፈናቃዮች ድጋፍ የሚያደርጉ አካላት እየተቀዛቀዙ መምጣታቸውን ተከትሎ ለችግሩ በቂ ምላሽ ለመስጠት አዳጋች በሆነበት በዚህ ወቅት አዲስ ምዕራፍ በጎ አድራጎት ማኅበር የመንግሥትን ስራ በማገዝ ከፍተኛ ኃላፊነትን እየተወጣ ይገኛል። አሁን ባለበት ሁኔታ ብዙ ሴቶችና ሕጻናት ላይ የሚሰራ አረጋውያንና አካል ጉዳተኛ ላይ የሚሰራ ተቋም የለም፣ በብዛት በተለይ ተፈናቃይ ካምፕ ላይ ማለት ነው እና እንደ አዲስ ምዕራፍ ያሉ በጎ አድራጎት ድርጅቶች ናቸው አሁን እየሰሩ ያሉት። እንደ መጡ አካባቢ በርካታ ድርጅቶች ነበሩ። እነሱም ከመቆየታቸው አኳያ ኤመርጀንሲ ስለሆነ ግፋቢ ለአንድ አመት ዓመት ከስድስት ወር የሚቆዩ ፕሮጀክቶች ናቸው መጥተው የነበረው እና ተመልሰው ወጥቷል። ፕሮጀክቶቹ በብዛት እየጨረሱ አሁን ያለው አዲስ ምዕራፍ ነው። ከነሱ ጋም ጾታዊ ቅድም እንዳልኩት ጥቃትን መከላከልና ምላሽ መስጠት ላይ በጋራ እየሰራ እንገኛለን የሕክምና አገልግሎቱም እንደየጤና ችግሩ ደረጃ በመመዘን በሪፈራል መንገድ እስከ ከፍተኛ የሕክምና ተቋማት እንዲታከሙም በጎ አድራጎት ማህበሩ እየሰራ ነው። በካምፕ ደረጃ የሚታከሙት በሽታ አለ፣ በጤና ጣቢያ ደረጃ የሚታከሙት በሽታ አለ። ከዛ ካለፈ ደግሞ ሪፈራል ሊንኬጅ አለ። በዛ መልኩ ደረጃውን ጠብቆ ነው የሕክምና አገልግሎት የሚከናወነው። ቀለል ያሉ በሽታዎች ከሆነ እዙ ተቋም ውስጥ እንዲታከሙ እናደርጋለን። ከአቅማቸው በላይ የሆነ ነገር እስከ ጤና ጣቢያ ድረስ ይመጣሉ። የማህፀን በር ካንሰር ምርመራ ሁሉ አገልግሎት ሁሉንም አገልግሎት ነው የምንሰጠው። የአእምሮ ህክሙ ማለ መሆኑት ለህሙማን አገልግሎት መድኃኒት ሁሉ እስከ መስጠት እስከ ጤና ጣቢያ አገልግሎቱ እንዲሰጥ ሁሉ ያደረግንበት ሁኔታ አለ። ከዛ ባሻገር በተለይ ለምርመራ አገልግሎት፣ ለከፍ ያለ የምርመራ አገልግሎት ካለ ደብረ ብርሃን ኮምፕሬሲቭ ስፔሻላይ ሆስፒታል ላይ ይሄዳሉ። ኢቭን ሌላ ኩሃ የሚባል ድርጅት አለ። እነኚህ አቅማቸውን የማይፈቅዱ አቅማቸው ሁሉ ይህንን አገልግሎት ማግኘት ባይችሉ ወደ ጥቁር አንበሳ ሁሉ ሪፈር የሚባሉበትና የአምቡላንስ አገልግሎት ምንድነው፣ የመኪና አገልግሎት ሁሉ የሚሰጥ ድርጅት ሁሉ የተመቻችበት ሁኔታ አለ በዞን ጤና መምሪያ። ስለዚህ ይሄ የህክምና አገልግሎት ከትንሽ እስከ ትልቅ ነው እየተሰጠ ያለው። በተናጠል እንደዚ እንደዚህ ተብሎ መግለጽ አይቻልም። የጤና ስርዓትን ማሻሻል የመንግስት ተቀዳሚ ስራ ቢሆንም ያሉ ክፍተቶችን በመሙላትና በመደገፍ አዲስ ምዕራፍ እያደረገ ያለው እገዛ እፎይታ የሚሰጥና የሚበረታታም ነው። አይደለም በዛ ደረጃ ላይ ላለ ማህበረሰብ፣ ለማንኛውም መደበኛ ኑሮውን ለሚኖር ማህበረሰብ ከእለት ከእለት የምንሰራቸው አስፈላጊ አክቲቪቲዎች ናቸው። ስለዚህ እዛ ጋ ሲሆን ደግሞ ለየት ያለ ትኩረት ለየት ያለ ክትትል ለየት ያለ በዚህ ዙሪያ ላይ ተደራሽ የሆነ አክቲቪቲ ተደራሽ የሆነ አገልግሎት መስጠት በጣም ያስፈልጋል። ስለዚህ እኛ እንደ መንግስት በምንችለው አቅማችን ለማድረግ ጥረት እያደረግን ነው። ነገር ግን ያው እንዳልኩ ብዙ ጫናዎች ስላሉ፣ ስፋትም ስላለው ያንን ነሱ ደግሞ ከጎናችን ሆነው በዚህ ደረጃ ላይ ይህንን ጋፕ ለመሙላት በመምጣታቸው በጣም ደስተኛ ነን። አዲስ ምዕራፍ በጎ አድራጎት ማህበር በተፈናቃይ መጠለያ ጣቢያዎች ውስጥ ቀደም ሲል ስናነሳቸው የነበሩ ዘርፎች ላይ እየሰራ ቢሆንም ካለው የችግሩ ስፋትና ውስብስብነት በቂ ነው ማለት ግን አይቻልም ብዙ አዛውንቶች አሉ አካል ጉዳተኞች አሉ ህጻናቶች አሉ በዚህ ላይ ደግሞ ያው እንደ በፊቱ ድርጅት የለም ድርጅቶች እየወጡ ነው ያሉት እዝህ ዝህ ያለው ደግሞ ብዙዎቹ ማህበረሰቦች ተጎጂ ናቸው ተንቀሳቅሰው መስራት የማይችሉ ህዝቦች ናቸው ስለዚህ ድጋፋችሁ አይለየን ነው የሚለው የመጀመሪያው ቻለንጅ ህዝቡንም በሙሉ በሁሉም አይዲፒ ሳይቶች ለአንድ ችግር አንድ ሰው ሲመጣ ብዙ ችግሮችን ይዞ ነው የሚመጣው። ለምሳሌ ጾታዊ ጥቃት የደረሰባት የ75 ዓመት አዛውንት የቲቢ ታካሚም ናት። ይህ እሷን ሁሉን ማድረስ ለማድረግ አይቻልም ሁሉንም። ምክንያቱም ተጓዳኝ የሆኑ ሌሎች በሽታዎች አሉባት፣ ኢኮኖሚያዊ ችግር አለባቸው። ስለ ችግራቸው ያወራሉ። በልተው የማያድሩ በጣም ብዙ ማህበረሰብ ነው ያለው። ሌላው ደግሞ ይሄ ድርጅት ብቻ ከመሆኑ የተነሳ ሁሉንም ማህበረሰብ ማዳረስ አልቻለም፣ በተቋም ውስጥ። ስለዚህ ለእነዚህ ወገኖች ተጨማሪ እገዛና ድጋፍ ያስፈልጋቸዋል። አዲስ ምዕራፍ በጎ አድራጎት ማኅበር በተለይም በአዋቂና ወጣት ሴቶች ላይ ያተኮረ የበጎ አድራጎት ሥራዎችን ለጤናው ዘርፍ የሚፈጠሩ ችግሮችን በማቃለል ለሰራው ስራ ተፈናቃዮች ምስጋናቸውን አቅርበዋል። በጣም ከፍተኛ የሆነ ማህበረሰብ በየእድሜያቸው ከፋፍለው በየእድሜያቸው አሁን ለምሳሌ አዛውንት ከሆነ ለአዛውንት የሚነገርና ለወጣት የሚነገር ይለያያል። ስለዚህ እኔ አዲስ ምዕራፍን በጣም በጣም ጥሩ ስራ እየሰሩ ነው የምለው ምንድን ነው ሁሉንም በየእድሜያቸው ደረጃ ከፋፍለው የግንዛቤ ፈጠራ ላይ ነው እየሰሩ ያሉት።